ድርጊታቶቻችን የበዓል መዳረሻ ቀናቶች ላይ እንገኛለን። አብዛኞቻችን በዓል ሲደርስ ለበዓል የሚያስፈልገንን ግብአቶች ለመሸመት እንውጣለን። እንግዲህ በዓሉን ከሚያደምቁት ቆንጆ ከሚያደርጉት ነገሮች አንዱ የበዓል ገበያው ነው። ድባቡ የተለየ ድምቀት ይሰጠዋል። እኔም ደግሞ በሾላ ገበያና በዜሮ ሁለት ገበያ የተዟዟርኩኝ ምን ምን አለ፣ ዋጋቸውስ ምን ይመስላል የሚለውን ዞር ዞር እያልኩ ማስቃኛችሁ ይሆናል። አሁን ዜሮ ሁለት ገበያ ነው ያለሁት። አብራችሁ ቆዩ። እንኳን አደረሰው። እንኳን አብሮ አደረሰ። በዓል ገበያ እንዴት ነው? ምን ይመስላል? ጥሩ ነው፣ ምንም አይልም። ሽንኩርት ትንሽ ቀጥሏል። አምሳ እና 40 ነበር፣ አሁን 65 ሆኗል። ሌላውን አላየሁትም። ሁሉም ነገር ጥሩ ነው። ያው በዓል በዓል ይመስላል። ያው ባመታ አንዴ ስለሚመጣ ደስ ይላል። በቃ ገበያው የባህላችንም ተምሳሌት ነው። ይሄ ግርግሩ ምን ነው? በቃ እንዴት ነው ዋጋቸው፣ እንዴት ነው? እስኪ ንገሪኝ። ነጭ ሽንኩርት ስንት ነው? ነጭ ሽንኩርት 380 ነበር፣ 350 ነው የሚሸጠው። ቀይ ሽንኩርት 120 ብር፣ 110 ብር እስከ 100 ብር ይሸጣል እንጂ ዝንጅብልም አልጨመረም። ግን ነጭ ሽንኩርት ነው የጨመረው። ነጭ ሽንኩርት ስንት ነው? እስካሁን የነበረው 230 250፣ አሁን የ100 ብር ምናምን ጭማሪ አለ። ከአንድ ኪሎ ላይ 100 ብር ጭማሪ አለ። በዓሉ ምክንያት ነው ዋጋ የጨመረው። ቀይቷል፣ 15 ቀን ሲቀረው ነው የጀመረው። ሽንኩርት ዋጋ ከባለፈው አሪፍ ነው፣ በጣም ይሻላል የባለፈውም ቢያንስ ወደ መቶ ምናምን እስከ መቶ 40 ድረስ ተሽጦ ነበረ። ዘንድሮ ግን የተሻለ ነው። ካለው ሁኔታ ይቀንሳል እንጂ ይጨምራል የሚባል አይነት አይደለም። አሁን እንግዲህ ሽንኩርት በደረጃ ነው፣ ከ50 ብር እስከ 65 ብር ድረስ አለ። አንደኛ ደረጃ የሚባሉት 65 ብር ናቸው። ደግሞ ከዛ ትንሽ ወረድ የሚል ደግሞ እስከ 50 ብር ድረስ አለ። ድባቡ አሪፍ ነው፣ እግዚአብሔር ይመስገን። እኔ ይዤ የተቀመጥኩት ሽንኩርት ነው፣ 45 ብር ነበረ፣ ትንሽ ጨምሯል። ምሳምስት ምሽያ ይዛ በዓል ገበያ እንዴት ነው? ምን ይመስላል በዓል ገበያ? አሁን ድባቡ ቆንጆ ነው፣ ጀምሮታል፣ ጀምሯል። ቄጠማ ይኸው ሀምሳ ብር፣ ሀያ ብር እንሸጣለን። እንግዲህ ቄጤማ ሽሸጭን ያገኘው እንዴት ነው ዋጋቸው? እንዴት ነው ዋጋቸው? ሀምሳ ብር እና ሀያ ብር ነው። አሁን የበዓል ገበያ ደስ ይላል፣ ቄጠማም እየሄደልን ነው። እንደው በዓሉን አስመልክቶ የዋጋ ጭማሪ ቄጤማ ላይ አላሳየም? ቄጠማ አሳይቷል፣ ያላሳየበት ነገር የለም። ግን ብዙ የከፋ ነገር የለም፣ የአሁን ጊዜ ውርጥብ ስለሆነ ብዙ የከፋ ነገር የለም። ቆንጆ ነው። እንደው አሁን እዚህ ሾላ ገበያ ነው የምንገኘው። እስቲ ድባቡ ምን ይመስላል የበዓል ገበያ ያለውን ሁኔታውን እስቲ ንገሪኝ። ድባቡ አሁን በጣም ቆንጆ ነው። ይበልጥ ደግሞ ሰሞኑን ቆንጆ ይሆናል። አሁን ደግሞ በጣም ጥሩ ነው። ደንበኞች የሚመጡንም እናስተናግዳለን። በየቦታው ይኸው እንደምታይ እንቅስቃሴ ሞቅ ሞቅ እያለ ነው። እስካሁን ያው ትንሽ ብዙም አይደለ ግርግሩ ገና ነው። ያው ቅዳሜ ና እሁድ አሙስ ምናምን ነው ምጠ እስካሁን ምንም አይ ነው 16 ብር እየሸጥ ነው የፈረንጅ የአበሻ 17 ብር እንደዛ እየሸጡ ነው የበዓሉ ድባብ ምን ይመስላል የሚለው እያፍቃኝ ነው አሁን ደግሞ ሾላ ገበያ ተገኝቻለሁ አንድ እናት ያጠገበ ያሉ አብራችን ቆዩ ሰላም እንኳን አደረሰን እንኳን አብሮ አደረሰን እንዴት ነው የገበያ ድባቡ በአሉ ምን ይመስላል በአል ያው ገበያ ብዙ የለም እንደበፊቱ እቃ ውድ ስለሆነ ለዛ ነው መሰለኝ ብዙ እንትን የለም ቢሆንም ይበቃል እስኪ ምን ምን ይዘው ቀርበዋል እኔ ሁሉም አለኝ ቡላ ደረቅ አለኝ ሁለት መቶ ሰንባ ነው። እርጥ ቡላለኝ ሁለት መቶ ሃያ ብር ነው። ቆጮው ሁለት መቶ ብር ነው። ቅቤ ለጋ አንድ ሺ አራት መቶ ነው። መካከለኛ አንድ ሺ ሁለት መቶ ነው። በሳል አንድ ሺ አንድ መቶ ብር ነው። ቅመማ ቅመሞች አሉኝ። ኮረሪማ አንድ ሺ ስምንት መቶም እንሸጣለን። የተፈለፈለ አንድ ሺ ሶስት መቶም እንሸጣለን ኮባም አለኝ የተጋገረን ቆጮ ደግሞ ትዕዛዝ ጋገራለሁ። እስከ አራት መቶ ብር ድረስ አንዱ የወጥ ቅመማ ቅመሞች አሉ። ቅቤ አለን። አይብ አለ። ሌላ የተቆላ ገብስ አለ። የቅቤ ማንጠሪያ፣ ቡና ምናምን ሁሉም አሉ። ፍርኖ ዱቄት፣ ስኳር ምናምን ለበዓል የሚያስፈልጉ ነገሮች፣ ቅቤ 1100 ብር፣ አይብ 500 ብር፣ ሌላ ቅመማ ቅመሞች ከ75 ብር ጀምሮ አለ፣ እስከ 150 200 ብር ድረስ አለ። ዋጋ የሸኑ አንደኛ የሚባለው 1400 ብር ነው። ትንሽ ዘንድሮ ያዝ ብሏል። ማዕከለኛ 1200 ነው። በሰል ያለ ማዕከለኛ ደግሞ 1100 ነው። ማርም እንደዚሁ የጠጅ ማር ትንሽ ወድድ ብሏል። የጎንደር ማር 800 ብር ነው። ሌላ ደግሞ አይብ 300 ማነው 450 ብር ነው ያለው የገበያ ዋጋ እንኳን አደረሱት፣ አብሮ አደረሰ። ዶሮ ሲገዝ ነው እንግዲህ ያገኘሁት። የበዓል ገበያው እንዴት ነው? ዋጋው ምን ይመስላል? ይላል ዋጋቸውስ? ዶሮ ምን ይመስላል? እስኪ ንገረኝ ዋጋቸውን። ዶሮ የሚቀንስ አለ የሚጨምራል? አሪፍ ዶሮ እስ ከዛም የሚጨምረን ገበያው ገና ነው፣ እንቅስቃሴው ግን ለወደፊት ይቀጥላል ብለን እናስባለን። አሁን ባለው ግን እንቅስቃሴ እስከ ሺህ አምስት ስድስት እያልን ነው። የወደፊት ነገር ምን እንደሚሆን አይታወቅም፣ ሊወርድም ሊወጣም ይችላል።